ተረት ተረት። ከሰዎች ጋር የከረመ አንድ ዝንጀሮ ወደ ዘመዶቹ ተመልሶ ቆይታውን እያወራቸው ነው። የሚነግራቸው ነገር እንግዳ ስለሆነባቸው በጉጉት ነው የሚከታተሉት። እማማና ትርንጎማ ናቸው አለች አንድ ባልቴት ዝንጀሮ። እማማ፣ የአስተማሪ ምሽት ናት። ትርንጎ የአስተማሪና የማማ ልጅ ናት። ምሽት ማለት ምንድን ነው? ምሽት ማለት ከባሏ በቀር ሌላ ወንድ የማያቅፋት ሴት ናት። ስለዚህ አስተማሪ የማማ ባል ስለሆነ ከእሱ በቀር እማማል ሌላ ወንድ አያቅፋትም። እሱንም ከማማ በቀር ሌላ ሴት አያቅፈው እና ከባልና ከምሽት በቀር ሌሎች ሴቶችና ወንዶች ቢዋደዱም በፈለጉ ጊዜ አይተቃቀፉም፣ አለች ባልቴቷ ገርሟት የለም የሰው ወንዶችና ሴቶች እንደ ዝንጀሮ ወንዶችና ሴቶች ከሚወዷቸው ሁሉ ጋር በፈለጉ ጊዜ አይተቃቀፉም። የሚተቃቀፉት ባልና ምሽት ሲሆኑ ብቻ ነው። ባልና ምሽትም የሚተቃቀፉት ማንም ሳያቸው ሌሊት በጨለማ ተሸሽገው ነው ሲል የተሰበሰበው ዝንጀሮ ሁሉ በሳቅ አወካ። ልጁ ሲወለድ መተቃቀፋቸውን እንደሚመሰክርባቸው እያወቁ በጨለማ መሸሸጋቸው ደግሞ ምን ይባላል? ሞኞች ናቸው። ትረካው እንዲህ እያለ ቀጥሎ፣ ሰው ከዝንጀሮ ሳይሆን በሰዎች ዘንድ በተነሳ አሰቃቂ ጦርነት የሚወለዱት ልጆች የተለዩ ፍጡራን ሆኑ በማለት ታሪክ አዋቂው ሽማግሌው የዝንጀሮን አመጣጥ አስረግጠው ይነግሩናል። ትኩሳት ማለቂያው ላይ ባህራም ጓደኛውን ተሰናብቶ ልሄድ ሲል ተራኪውን ካልጋ ሳይወርድ ከሲልቪ ጋር ተቃቅፎ አገኘው። እንዲህ ተቃቅፋችሁ ደስ ስትሉ እንግዲህ ያሰብኳችሁ ቁጥር እንዲሆናችሁ ነው የምትታየኝ። እንዴት ቆንጆ ነው ይላችኋል ብዙ ጊዜ። የመጨረሻ እይታችን የዘላለም ሆና ትቀራለች። በአሉ ግርማ የጋሽ ስብሐት እኩያ ነው፣ ነገር ግን ሁሌ ቆንጆና ወጣት ሆኖ ብቻ ይታየናል። ጋሽ ስብሐትም ወጣት ሆኖ እንዳለፈ እስክንረሳ ድረስ ባለ ነጭ ጢማም ሽማግሌ ይሳልብናል። ለሚኖር ትናንት ላይ መቆም ክልክል ነው። እንዲህ ያለው ምስል አከሳሰት ወደ ስራቸው የሄደ እንደሆነ ጉዳቱ ከፍተኛ ነው። ከተቸነከርንበት ፈቅ ማለት ካልቻል ችካላችን ባለ አጭር አድማስ አድርጎ ያስቀረናል። ሀዲስ ከፍቅር እስከ መቃብር ውጪ ማሰብ ካልቻልን እንተላለፋለን። ሁልጊዜ የፊውዳልን ስርዓት ብቻ የሚተቹ መንፈሳዊ ታጋይ ካደረግናቸው ጨዋታ ይቀርብናል። ኮስታራ ብዕር ያላቸው ከመሰለን ፍልስፍናቸው ያመልጠናል። እነሆ ማሳየ ባልና ሚስት ጅብ ናቸው። አደን ጠሮባቸው ቤታቸው ተኝተዋል። ረሃብ የጠናበት ባል የሚስቱን ገላ በልቡ ሳይሆን በሆዱ እያደነቀ ነው። ዝም በል፣ ግድ የለም። አንተና እኔ ደና ከሆንን ፍቅራችን እራት ነው። ዋ፣ እኔሲ ፍቅር የምትይው ሁሉ ተሰብስቦ አንድ ሙዳ ስጋ የማይሆን ነገር ስሙን መስማቱ ብቻ ሰለች። እኔ ደግሞ ሳልበላ እንደበላ ሆዴ ጠግቦ የማገኘው ያለፈው ፍቅራችንን ሳስበው ነው። አንቺ ጅብ ነኝ ማለት አይገባሽም አለ። ብድግ ብሎ እየሳቀን እንዴት? እንዴትማ ለጅብ የተሰራለት አመት ሙሉ በልቶ አንድ የተወሰነ ጊዜ ብቻ ፍቅር እንዲያደርግ ነው። አንቺ ግን ልክ እንደ አህያ አመቱን ሙሉ ፍቅር እንዳደርግ ትያለሽ። አህያ አመቱን ሙሉ ፍቅር ያደርጋል? እንዴታ አህያን ከጅብ የሚለዩ አንዱ ይሄ አይደለም እንዴ? ምን ነው አህያ በሆንኩ ረንጅ። አንዳውም ባይታወቅሽ ነው እንዲ አህያ ዘርስ አይኖርብሽ አይቀር። ከዚህ ጨዋታ በኋላ ባልሚስቱን እንግዲህ ከክፉ ቀን አውጭኝ እኔም ወደው ክፉ ቀን የሚያወጣኝን ነው ይልና ሲበላት እናያለን። ይህ አለመተማመን መንገዳቸውን እንዲቀይሩ ስርዓት ይሆናል። በዚህ የተነሳ ፊትና ኋላ የሄዱ የነበሩት ጅቦች ጎን ለጎን መሄድ ጀመሩ ወይለናል። የጥንቱን የግሪክ አማልክቶችና የጀግኖች ታሪክ የጻፈው ኦቪድ አንድ ያተራረክ ስልት ነበረው። ቆንጆ ሀዲድ ሳትሆን አትቀርም። ትናንትን አለማወቃችን ላይ ይመረኮዝና የደራሲነት መብቱን ተጠቅሞ ይራቀቅበታል። ሁላችንም ቀይ እንደሆነ የምናውቀውን አፕል ነጭ ነው ብሎ ይጀምራል። ከዚያም እሱ ያመጣቸው ሁለት ፍቅረኞች አሳዛኝ ችግር እንዲገጥማቸው ይሆናሉ። የእነዚህን ፍቅረኞች በሕይወት የከፈሉት መስዋዕት የአፕል ዛፍ እንድትመለከት ያደርጋታል። የፈሰሰ ደማቸውን የፍሬዎቿ መልክ ለማድረግ ስለወሰነች አፕል ዛፍ ባለቀይ ፍሬ ዛፍ ሆና እናገኛታለን። ጋሻ አዲስ አለማየሁ እንዲህ ያለውን ያተራረክ መስመር በራሳቸው ሌላ መስመር አግኝተውታል። ለምን እንደሆነ የማይገባን ወይም አንዱ ከአንዱ የሚለይበትን በመክኒው የማይመስለውን ጉዳይ እሳቸው በተረት ሲሞሉት እናያቸዋለን። ታሪካዊ አመጣጥ የሚመስል ታሪክ ያበጁለታል። ከምክንያት ውጭ የመሰለንን ሌላ አሳማኝ ምክንያት ይሰሩለታል። በዋናነት ጅቦች ፊትና ኋላ ሆነው ከመሄድ ጎን ለጎን ለምን ይሄዳሉ? ጎሽ የተባለው እንስሳ ከበሬ ጋር ምን አመሳሰለው? በቅሎስ ለምን መካን ሆነች? ማን ነው አንበሳን የአራዊቶች ሁሉ ንጉሥ ያደረገው? ሳይንስ ከሚለው ውጪ ሰው ከዝንጀሮ ሳይሆን ዝንጀሮ ቢሆንስ ከሰው የመጣው የሚል ጥያቄ በአንድም በሌላም መንገድ ተፈጥሮብን ይሆናል ወይም ሊፈጠርብን ይችላል? ጋሻ አዲስ ለዚህ ጥያቄ መልስ ሊሆን የሚችለውን ምክንያት ከጨዋታ ጋር ያቀርቡልናል። የተጻፈበት ዘመን ሌላ አስደናቂ ጉዳይ ነው። አንዳንዶቹን ታሪኮች ስታነቡ በእንግሊዝኛ ተጽፎ ቢሆን ደረጃቸው የት እንደሆነ እየገመታችሁ ልትቆጩ ትችላላችሁ። እሳቸውም በመግቢያው ላይ እንደነገሩ፣ ጥጋብ ስስትን ያገባ እንደሆን ረሃብ ይወለዳል የሚለው ታሪክ የድመት ስህተት በሚል ኢንተርናሽናል ሀውስ መጋዚን ላይ ታትሞ ነበር እንደ ኤሮፓውያን አቆጣጠር 1949። ይህ አካሄድ ቀጥሎ ቢሆን ሊሰጠር የሚችለውን መነቃቃት በደንብ ማሰብ እንችላለን። አንበሳ ንጉሰ ሰራዊት በሚለው ታሪክ ውስጥ አውሮፓውያን ሀገራቶችን በተለይም አፍሪካን እንዴት እንደተቀራመቷቸው መመልከት ይቻላል። ነብርን ከፍየል ጅብንም፣ ከአህያ፣ አንበሳን ከጎሽ፣ ቀበሮንም ከበግ ጋር ምን አስተሳሰራቸው ትላላችሁ? በምን የተደለደሉ ይመስላችኋል? እዚህ ውስጥ ያለው አቅምና የእምነት ፈተና በጣም ከአስደናቂ በሆነ አገላለጽ ደስ ከሚል ወዝ ጋር ተቀምጧል። አርዲት ቆንጆ የበቅሎ ወይዘሮ ነች። በቅሎች ልሙትልሽ ቢሏትም እሷ ግን ፈረሶችን አብልጣ ትወዳለች። አንድ ቀን ደስ የሚል ጎበዝ ፈረስ አየችና እርስ ወዳለበት ሄደች። ነገር ግን እንዲያናግራት እንጂ ልታናግረው አልደፈረችም። ሳር የምትግጥ መስላ እንዲያት አጠገቡ ማለት ጀመረች። እንደ ተመለከታት እርግጠኛ ስትሆን መንገድ ጀመረች። ጋልበው ደረሰባት። ምን ይፈልጋሉ? እንደ ልማዷ እየተሽቆረመመች የምፈልገውን እንድነግሮ አንድ ጊዜ ቆም ይበሉልኝ እመቤት። ይቅርታውን፣ ስራ አለኝ። እንኳን የሚሰሩ የሚያሰሩ አይመስሉ እንዴ? እንዴትማ የሚሰራም የሚያሰራም ለምግብ ነው። እርስዎ ግን በዚች በኛ ምድር በሚሰራ ምግብ የሚኖሩ አይመስሉ። እንዲህ ያለ ቃል ከማንም አፍ ጆሮዎቼ ሰምተው አያውቁ። እኔም እንዲህ ያለ ቃል ከዛሬ በቀር ለማንም ተናግሬ አላውቅም። ምክንያቱስ ከእርስዎ በቀር እንዲህ ያለ ቃል የሚነግራት ወይዘሮ አይቼ ስለማላውቅ። ያሰምብትልኝ ስለ ከንቱ ውዳሴው ሬ አባቴን ስጋ እውነቴን ነው። ይበሉ በሌላ ጊዜ እንጫወታለን። አሁን እቸኩላለሁ። ለመሄድ ባትፈልግም ለማስወደድ ያህል ወዴት ብያገኘታለሁ? የወደደን የተሸሸገ ያመልጠው። እባኮ ለመሆኑ የማልጅ ነው? ቤተሰቧን ለመናገር ስትሸሽ፣ ምስኪን ሽማግሌ አባቷ እሷን ፍለጋ ጠገባቸው ደረሱ። አባቴ ነው ብላ አላስተዋወቀቻቸው። ይልቁንም ልጅ የጠፋሽ ብለው ስለጠየቋት በንቀት እንደማታውቃቸው ተጸየፈቻቸው። ይህን ጊዜ አባት ከማዘናቸው የተነሳ እንዳትወልድ እስክትሆን ድረስ በልጅ ልጃቸው ላይ ጨከኑ፣ ረገሟት። እንሆ ከዚያን ጊዜ ጀምሮ በቅሎ የማትወልድ ሆነች። ሌላው ሴቶች በማህበረሰቡ በኩል የሚደርስባቸውን አንዳንድ በደሎች በወንዶች ዘንድ እንዴት እንደሚታዩና ሴቶች እንዴት እንደሚያስቡ ይነግሩናል። ጫናውን ሀሳባቸው ላይ በሚደርሰው ተጽዕኖ አስተሳሰባቸውንም ይጋሩታል። ባሉት የወል ጸባይ ይተርኩልናል። ኢዲያ እናንተ ወንዶች ሴቶችን አክፍታችሁ ለማሳየት ውሸታችሁን ስትፈጥሩ የእናንተ ወደላ ጉድለት አይታያችሁም። እኛ ያሰብነውን ሳናወላውል ሳና መነታ ቶሎ በስራ በመዋላችን ፈጣንነታችን ቆራጥነታችንን አጣጥማችሁ ለወሬ መቸኮል ትሉታላችሁ። የእናንተን በመንታ መንገድ ላይ እንደቆሙ ውሎ ማደር የእናንተን ወላዋይነት አስተዋይነት ትሉታላችሁ። ወንድ ሲያወላውል የጎረሰው ኮሽም በአፉ ይበቅላል እንዲሉ እናቶች ጨዋታው ብዙ ነው። ለስንብት እንዲሆነን አንድ ልጨምርላችሁ። አንድ ጊዜ ንብ ጣዝማና ገብረ ጉንዳን አጠገብ ላጠገብ ቤታቸውን ሰርተው ይኖሩ ነበር። ጣዝማ ስትገባም ስትወጣም ድምጿ የማይሰማ ናት። ንብ ግን ሁል ጊዜ እንዳንጎራጎረች ነው። አንድ ቀን ገብረ ጉንዳን ንብን ዝም ምብሎ ሲመለከታት ከቆየ በኋላ ግሩም ነው፣ ከድምጿ መልኳ፣ ከመልኳ ድምጿ ይቀረች የማትባል ምልአተ በኩሉ ማለት ይቺ ናት አለ። የሆነ ቀን ሊያያት ቤቷ ድረስ ሄደ። ንብም በታላቅ ትህትና ተቀበለችው። እየተጫወቱ እያለ በምስጋና ፈንታ እንደሳት የሚያቃጥል ነገር ስላገኘች ንብ ግራ ገባት። ቁንጥጫው የፍቅር መገለጫ መሆኑ በጭራሽ አልገባትም። ምን አልሆትና ነው እንዲነከሱ? አለች። በራ ከፍ ባለ ቦታ ላይ ተቀምጣ፣ ነይ እባክሽ ረጂ፣ ስለወደድኩሽ ነው። የወደደ ይስማል እንጂ ይነክሳል? የወዳጅ ንክሻ ከመሳም መጣሙን አታውቂም እንዴ? እንዳንተ ያለግም እንኳን ንክሻው መሳሙ ያመኛል። ጋሼ ለእኔ ግን መሳሞ ሳይሆን ንክሻዎ ጭምር ይጥማልና በተረታፎ ይንከሱ ሲል ዮሐንስ በላይ፣ ተረት ተረት የመሰረት የተሰኘው የሀዲስ አለማየሁ መጽሐፍ ላይ ውዴታውን ልኮልናል።